ከአንድ መቶ ሰባት ዓመት በፊት በዳግማዊ አጼ ምኒልክ ዘመን ታውጆ የነበረውን አዋጅ ዘንድሮ በ2018 ዓመተ ምሕረት የአዲስ አበባ ከተማ የአካባቢ ጥበቃ ባለሥልጣን የሻረው መሆኑን ሰምተናል። እናም ይህንን ከ107 ዓመት በፊት ወጥቶ የነበረውን አዋጅ ምንን ይመለከት ነበር? እንዴት ዘንድሮ አዋጁ በመመሪያ ተሻረ? የሚለውን ታሪክ የውሃሊት ከዘመናችን ጋር አሰናስለን በኅዳር ወር ከነበሩ የታሪካችን ጉልህ ክስተቶች መካከል የተወሰኑትን ነቅሰንና ጠቅሰን ለምንወዳችሁ ለእናንተ ቤተሰቦቻችን እናቀርባለን። እናም የህዳር ወር ትረጓሜንና ያን ጊዜ አዋጁ ለምን ወጣ፣ ዘንድሮ ለምን ተሻረ የሚለውን እየተመለከተ የሞርስ ልዩ መሰናዶ እነሆ። ይህ ሞርስ ኮሚኒኬሽን ነው። በነገራችን ላይ ያለነው የህዳር ወር ላይ ነው። ህዳር የወር ስም ሆኖ በጥቅምት ወርና በታህሳስ ወር መካከል የሚገኝ ከአስራ ሶስቱ የኢትዮጵያ የወራት አቆጣጠር ውስጥ ሶስተኛው የወር ስም ነው። ህዳር ከግዕዙ ሀደረ ከሚለው ግስ የተባዛ ነው። ይህም የሆነው በዚህ ወር እረኞች ሰብላቸውን ለመጠበቅ ጎጆ በዱር ሰርተው ስለሚያድሩበት እንደሆነ ነው ይባላል። በጎርጎሪዎስ አቆጣጠር የኖቬምበር መጨረሻና የዲሰምበር መጀመሪያ ነው እኔ አንተ አንቺ የተገኘንባት ኢትዮጵያ የድል በዓል አክባሪ ሆና የነፃነት ቀን እንዴት እንደሚከበር ሳታውቀው ነፃነትን ለሚፈልጉ የአፍሪካ ሀገራት ቅኝ ግዛትን የተጸየፉ የሆኑ ዘንድ አርአያ ሆናቸው ነበር እማማ ኢትዮጵያ የደለ በዓል ስታከብር ከቀኝ ግዛት መዳፍ የተላቀቁበትን የነጻነት ቀን የሚያከብሩ በህዳር ወር ነጻ የወጡ የአፍሪቃ ሀገሮች እነማን እንደሆኑ ልንገር ወዳጄ። ህዳር አንድ ቀን 1968 ዓ ም የቀድሞዋ የፖርቱጋል ቅኝ ግዛት አንጎላ ህዳር 19 ቀን 1953 ዓ ም የቀድሞዋ የፈረንሳይ ቅኝ ግዛት ሞሪታኒያ። ህዳር 30 ቀን 1954 ዓ ም የቀድሞዋ የብሪታንያ ቅኝ ግዛት ታንጋኒካ፣ በኋላ ታንዛኒያ በዚያው ህዳር 30 ቀን 1956 ዓ ም የቀድሞዋ የብሪታንያ ቅኝ ግዛት ዛንዚባር በኋላ ከታንጋኒካ ጋር በመዋሃድ ታንዛኒያ። ህዳር ሲታጠን ጠፋ የተባለው ወረርሽኝ የሌላ ስሙ የባቡር በሽታ የሚባል ነበር። እንዲህ የባቡር በሽታ ተብሎ ይጠራ የነበረበት ምክንያት ባቡር በኢትዮጵያ ስራ ጀምሮ ሰው ሲያመላልስ እግረ መንገዱን ወረርሽኝ ይዞ መጣ ተብሎ ታማ፣ ቆይማ ወዳጄ ነገረን ከስሩ ውሃን ከጥሩ እንዲሉ አበው የባቡሩን አጀማመር ላስኩምኩምህና የታማበትን የባቡር ወረርሽኝ ጋር ታሪካዊ አጋጣሚውን እንዳስሳለን። ኢትዮጵያ ዘመናዊ እድገትና የስልጣኔ ጉዞ ላይ ከፍተኛ አሻራ ጥሎ ያልፏል የተባለው ኤልግ የኢትዮጵያን ምድር ከረገጠ ጊዜ ጀምሮ ለ28 ዓመታት በማገልገል የቆየ ሲሆን ከቤተ መንግስት ቴክኒሽያንነት ተነስቶ የነጎሶ ዲፕሎማሲ አማካሪ ለመሆን የበቃና የአገሪቱን ከፍተኛ የሲቪልና የውትድርና ኮከብ ሊሻን ተቀዳጅቷል። ታሪክ ምሁራን ዘንድ ኤልግ የኢትዮጵያ ዘመናዊ እድገትና የሥልጣኔ ጉዞ ላይ ከፍተኛ አሻራ ጥሎ ያለፈ አውሮፓዊ በመባልም ይታወቃል። በየካቲት 5885 ዓ ም አጼ መነሊክ የረጅም ጊዜ ረዳታቸውን አልፍሬድ ኤልግን ወሳኝ ተልእኮ ይሰጡታል ተልእኮውም አዲስ አበባን ከቀይ ባህር ጋር በበቅሎ ወይም በግመል ለማገናኘት ስድስት ሳምንታት ይፈጅ የነበረውን ጉዞ በባቡር መንገድ ለመተካት የሚቻልበትን ሁኔታ በማጥናት የግል ኩባንያ እንዲያቋቁም ነበር። ትእዛዙም እንዲህ ይላል። ሞአ አንበሳ ዘእም ነገደ ይሁዳ ዳግማዊ ምንሊክ ስዩም እግዚአብሔር ንጉሠ ነገሥት ዘኢትዮጵያ። በዚህ ደብዳቤ ሙሴ አልፍሬድ ኢልግን እስከ ዛሬ ድረስ ብዙ ዘመን ሲያገለግለኝ የኖረ መሐንዲሳችን ሎሊያችን በሀገሬ ንግድና ጥበብ ለማስፋት መንገድ ካልተበጀ እንዳይቀና ስላወቅኩት የጢስ ሰረገላን ባገሬ ለማቆም ብፈልግ ለዚህ ባቡር የሚያስፈልገውን ጉዳይ ሁሉ ለመፈጸም ትልቅ ኩባንያ ለማውጣት እንዲመረምር ፍቃድ ሰጥቸዋለሁ። በየካቲት አምስት ቀን በአዲስ አበባ ከተማ ተጻፈ በ1885 ዓ ም ኢልግም ጥናቱን በመፈጸም በአመቱ መጋቢት ወር 1886 ዓ ም ላይ ከፈረንሳዊ ባልደረባው ሊዮን ሼፍኖ ጋር በመሆን ዋና መስሪያ ቤቱን በፓሪስ ከተማ እያደረገ የኢትዮጵያ ኢምፔሪያል የባቡር ኩባንያ የሚባል ድርጅት ያቋቁማል። ጼ ምኒሊክም ለኩባንያው የባቡር መስመሩን እንዲያስገነባ ና ለ99 ዓመት የባቡር አገልግሎትን በማቅረብ እንዲንቀሳቀስ ፈቃድ ይሰጡታል። በተራውም ኩባንያው ለንጉሱ አክሲዮን ና ከ3 ሚሊዮን ፍራንክ በላይ ትርፍ ሲያገኝ ግማሹን ለመስጠት ይስማማል። ኩባንያውን ምስረታ እንደተጠናቀቀ ኤልግ ወደ አራት ኪሎ ቤተ መንግስት ሲመለስ ባልደረባው ሸፍኖ ደግሞ ደግሞ ለኩባንያውና ለባቡር ሀዲዱ የመሰረተ ልማት ግንባታ ሀብት ለማሰባሰብ ወደ ፈረንሳይ፣ ቤልጅየምና እና እንግሊዝ ያቀናል። ታሪክ ተገጣጠመ እንዲሉ ሆነና የባቡር ኩባንያው በተቋቋመ በሁለት ዓመቱ ኢትዮጵያ ከጣሊያን የቀኝ ገዢ ጦር ጋር በአድዋ ተራሮች ላይ ትፋለምና በየካቲት 888 ዓ ም ድል ትጎናጸፋለች። ይህን ተከትለውም የዓለም ሃያላን መንግሥታት ለአገሪቱ ሉዓላዊነት እውቅናቸውን ይሰጣሉ። ኢትዮጵያና ፈረንሳይን በዚያው ዓመት በግንቦት ወር ላይ የጅቡቲ ወደብን ለኢትዮጵያ ንግድ ሕጋዊ መተላለፊያ ለማድረግ የወዳጅነት ስምምነት ይፈጽማሉ። ኩባንያው ወደ ሥራ ለመግባት አስፈላጊ ቅድመ ሁኔታዎችን ያጠናቅቃል። ነገር ግን የባቡር ሀዲድ ግንባታው በቀጣይ ከፍተኛ የፖለቲካ የገንዘብና የዲፕሎማሲ ፈተናዎች የሚገጥሙትና በተለያዩ ምክንያቶች እጅግ እየተንጓተተ ግዙፍ ፕሮጀክት ይሆናል። በመጀመሪያ የባቡሩ ኩባንያ ከፋይናንስ ጋር በተያያዘ በአውሮፓ ዙሪያ አክሲዮን ለመሸጥ ይቸገናል። ከአክሲዮን ሽያጩ የተገኘውም ገንዘብ ለግንባታው የሚበቃ ባይሆንም የባቡር ሀዲዱ ግንባታ ስራ በጥቅምት ወር ሺ ስምንት መቶ ዘጠና ዓ ም በጅቡቲ ወደብ ላይ ይጀመራል። በሌላ በኩል ከኩባንያው አክሲዮን ጋር ተያይዞ የፈረንሳይ መንግስት ፍላጎት በማሳየቱ የኢትዮጵያና የእንግሊዝ መንግስታት ይቆጣሉ። ኢትዮጵያ ወደፊት ከፈረንሳይ ሊመጣባት የሚችል ተጽዕኖን በመስጋት እንግሊዝ ደግሞ በሶማሌ ሀገር የሚገኘው የዘይላ ወደቧን ጥቅም ስለሚጋራባት ተቃውሟቸውን በአደባባይ ያሰማሉ። በሁለተኛ ደረጃ የፕሮጀክቱ ግንባታን ከጅቡቲ ወደብ ተነስቶ የመጀመሪያው ምዕራፍ ማጠናቀቂያ የሆነው የኢትዮጵያ ድንበር ላይ ከመድረሱ በፊት ሌላ የፋይናንስ ቀውስ ይገጥመዋል። ይህ ራሳቸውን አዲሱ የአፍሪካ ኩባንያ በማለት የሚጠሩ የእንግሊዝ ባለ ሀብቶች አዲስ የገንዘብ ምንጭ ይዘው በመምጣት ኩባንያውን ለረጅም ዓመታት ይቆጣጠሩታል። የፈረንሳይ ባለ ሀብቶች ኩባንያው ላይ የነበራቸውን ኃይል ለመጠበቅ ቢጥሩም አልተቻላቸውም። ሁለቱም መንግስታት የኢትዮጵያን ንግድ በበላይነት የመቆጣጠር ፍላጎት ስለነበራቸው እርስ በእርስ ይገፋፋሉ። በመጨረሻም የእንግሊዝ እና የፈረንሳይ ኢንቨስተሮች በጋራ ለመስራት አዲስ ዓለም አቀፍ የኢትዮጵያ ባቡር ትረስት ና ግንባታ ኩባንያ የሚባል ድርጅትን ይመሰርታሉ እና እንዲህ ያለውን ፈተና አልፎ የኢትዮጵያ ግዙፍ ፕሮጀክት የነበረው ባቡር የኅዳር በሽታ የተባለውን ወረርሽኝ እንዳመጣው ተደርጎ ታማ ኢትዮ ጅቡቲ ባቡር በሀያኛው ክፍለ ዘመን መጀመሪያ ላይ የነበረውን የዓለም ሀያላን የፉክክር የቀኝ ግዛት ዘመን ውሎችና ተጽዕኖዎች እንዲሁም የገንዘብ ፈተናዎችን በማለፍ ኢትዮጵያን ከዓለም የኢኮኖሚ ማህበረሰብ ጋር እያስተሳሰረ የወቅቱ ግዙፍ ፕሮጀክት ነበር። ይህንን ግዙፍ ፕሮጀክት ነው የባቡር በሽታ ተብሎ ከስፓኒሽ ኢንፍሉዌንዛ ጋር ሊያመሳስሉት እየሞከሩት። ወረርሽኙ እንዴት መጣ? ወረርሽኙን ተከትሎ የወጣው አዋጅ ምን ነበር? አዋጁ በመመሪያ እንዴት ተሻረ? የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምፅ ነው።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 ሞርስ ኮሚኒኬሽን ነው። በኢትዮጵያ የሆነ አስደንጋጭ ጉዳይ ነበር። በህዳር ወር 911 ዓ ም የቸነፈር ወይም ግሪፕ በሽታ በአዲስ አበባ፣ በሌላውም የኢትዮጵያ ግዛት ላይ ተነስቶ በመዲናዋ ብቻ ከሺህ በላይ ሰዎች ሞቱ። ይሄ በሽታ በዚያ ወቅት በዓለም ላይ ተሰራይቶ የነበረው የእስፓኝ ኢንፍሉዌንዛ በመባል የሚታወቀው የጉንፋን ወረርሽኝ ነው። ከህዳር 7 ቀን እስከ ህዳር 1911 ዓ ም ለ14 ቀናት ገደማ እንደ እንደቆየ ተነገረለትና በተለይም ህዳር 12 ቀን በርካታ ኢትዮጵያውያን የሞቱበት ቀን በመሆኑ በቀኑ የጽዳት ዘመቻ እንዲደረግ አዋጅ የተነገረበት የህዳር በሽታ ወይም የባቡር በሽታ በ1911 የወጣውን አዋጅ በ2018 በመመሪያ ተሻረ። የሞርስ ታሪክን ዮሐሌት ያዝማ ወጥቶ በኢትዮጵያ የዘመን ቀመር 1911 ዓ ም ነበር። በዓለም አቀፍ ደረጃ በተለይም በአውሮፓ ለሚሊዮኖች ህይወት መቀጠፍ ምክንያት የሆነው ስፓኒሽ ፍሉ የተባለ የኢንፍሉዌንዛ በሽታ ወረርሽኝ ተከስቶ ነበር። በኢትዮጵያም በሽታው የታየው የመጀመሪያው የበሽታው ምልክት በዓለም ላይ ከታየ ከአስር ወር በኋላ ከህዳር 7 እስከ ህዳር 20 ቀን 1911 ዓ ም ለ14 ቀናት ገደማ እንደቆየ ይነገራል። ብላቴን ጌታ መርሴ ሐዘን ወልደ ቄርቆስ የ20ኛው ክፍለ ዘበን መባቻ በተሰኘው መጽሐፋቸው እንዳሰፈሩት ወረርሽኙ እስከ 40 ሺህ ኢትዮጵያውያንን ለሞት የዳረገ ሲሆን በአዲስ አበባ ከተማ ብቻ ዘጠኝ ሺህ ዜጎች በበሽታው ሞተዋል። ወረርሽኙ በኢትዮጵያ የተከሰተው በህዳር ወር በመሆኑ የህዳር በሽታ መባሉንና በተለይ ህዳር 12 ቀን በርካታ ኢትዮጵያውያን የሞቱበት ቀን በመሆኑ በቀኑ የጽዳት ዘመቻ እንዲደረግ በአዋጅ ተነግሮ እንደነበር መጽሐፉ ያትታል። በሌላ በኩል ደግሞ ይህ ወቅት የኢትዮ ጅቡቲ የባቡር መንገድ ሥራ የጀመረበት መሆኑና በወቅቱ ደግሞ በሽታው በመከሰቱ ምክንያት ባቡሩ ያመጣው በሽታ ነው በማለት የባቡር በሽታ ይባል እንደነበር የታሪክ ጸሐፍቶች ይናገራሉ። በነገራችን ላይ ስለ ባቡር ከነሳን አይቀርም። ወረርሽኙ ከሰው ወደ ሰው በፍጥነት እየተዛመተ በወቅቱ አልጋ ወራሽ የነበሩትን አጼ ኃይለሥላሴን ጨምሮ የሕክምና ባለሙያዎችም በበሽታው ተጠቅተው እንደነበር በታሪክ ማስረጃዎች ሰፍሯል። በተጨማሪም በሽታው በኅዳር ወር 1911 ዓ ም በአዲስ አበባ ብቻ ከ6000 ሰው በላይ መግደሉንም ጥናቶች ያሳያሉ። በወቅቱ የነበሩ የጀርመን ሐኪሞች የወረርሽኙ ማንስኤ የንጽህና ጉድለት እንደሆነና ወረርሽኙ በአየር ይተላለፋል የሚል መላምት ላይ የደረሱ ቢሆንም ትክክለኛ መፍትሄ ማምጣት እንዳልቻለ ይነገራል። ይህንንም ተከትሎ ሐኪሞቹ መፍትሄ ያሉትን ያስቀመጡ ሲሆን ህዝቡ ቆሻሻ ከቤቱ አውጥቶ እንዲያቃጥል በአዋጅ መናገሩንና በሽታውም እንደጠፋ በጉዳዩ ዙሪያ ከተጻፉ መጽሐፍት የተገኘው መረጃ ያስረዳል። ከጊዜ በኋላ አየሩ ስለታጠነ ነው በሽታው የጠፋው በማለት በየአመቱ ህዳር 12 በህብረተሰቡ ዘንድ ቆሻሻን በማቃጠል ህዳር ሲታጠን የሚል ስያሜ የተሰጠው መሆኑን የታሪክ ጽሑፎች ያብራራሉ። ይህ ሆኖ ሳለ አሁን ላይ ያንን ወቅት በማሰብ ታሪካዊ ዳራውን ለማስታወስ በሚል እንደቀጠለና የአካባቢያችንን ንጽህና መጠበቅ እንዳለብን ግንዛቤ ለማስጨበጥ ሲባል በአንዳንድ አካባቢዎች ህብረተሰቡም ቀኑን ጠብቆ ሲያከብረው፣ ጢሱን ሲያጤሰው፣ ቆሻሻውን ሲያቃጥለው ይስተዋላል። ይህ የዚያን ጊዜ ከ107 ዓመት በፊት አዋጅ ሆኖ የወጣውን ያንን ወቅት በማሰብ ታሪካዊ ዳራውን ለማስታወስ በሚል እንደቀጠለና የአካባቢን ንጽህና ለመጠበቅ በሚል ለህብረተሰቡም ቀኑን ጠብቆ ሲያከብረው ቢቆይም ለረጅም ዓመታት በኢትዮጵያ ህዳር 12 ቀን ሲከናወን የቆየው ይህ የአካባቢን በማጽዳት ቆሻሻን የማቃጠል ስርዓት አሁን ላይ የተከለከለ ድርጊት መሆኑን በመመሪያው መሻሩንም የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን እነገረኝ ያለው መናኸሪያ ራዲዮ ነው። በያዝነው ህዳር ወር በመዲናዋ በየትኛውም አካባቢ ህዳር ሲታጠን በሚል ቆሻሻን ሰብስቦ ማቃጠል በህግ የሚያስቀጣ መሆኑን የገለጹት አዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን የአካባቢ ብክለት ክትትልና ቁጥጥር ዘርፍ ቡድን መሪ ወይዘሮ ሰናይት ተስፋዬ ናቸው ብሏል መናኸሪያ ራዲዮ። ይህንን ለማስፈጸምም አሉ ወይዘሮ ሰናይት፣ ይህንን ለማስፈጸምም የደንብ ማስከበር ባለስልጣን ባለሙያዎችን ማዘጋጀቱን ተናግረዋል። ኅዳር ሲታጠን የሚለውን ስርዓት በተሻለ መንገድ መተግበር ይገባል የሚሉት የዘርፉ ቡድን መሪዋ በዕለቱ የአዲስ አበባ ጽዳት አገልግሎት በሁሉም አካባቢዎች ቆሻሻ የመሰብሰብ መርሃ ግብር እንደሚያከናውን አስታውቀዋል። ቡድን መሪዋ ማንኛውም ግለሰብ ቆሻሻ በማቃጠል አካባቢውን ብሎም መዲናዋን ከሚበክል ድርጊት መቆጠብ እንዳለበት አሳስበዋል። የተለያዩ አካባቢዎች የግንዛቤ ማስጨበጫ ስራ ሲሰራ መቆየቱንና እስከ ህዳር 12ም ተጠናክሮ እንደሚቀጥል የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን አስታውቋል። ያለው መናኸሪያ ኤፍ ኤም ራዲዮ ነው። የተወደዳችሁ የሞርስ ቤተሰቡ ሰዎች ለዛሬ ህዳር 12ን ምክንያት በማድረግ ያዘጋጀነው የሞርስ ልዩ መሰናዶ በዚሁ አበቃ። ህዳር 14 ቀን ደግሞ በደርግ የተገደሉት የ60ዎቹ ይህ ሞርስ ኮሚኒኬሽን ነው።